አምላኬ አምላኬ ለምን ተውከኝ? የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። ይህ አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው የተናገረው? ብዙ ሰዎች ይህንን ቃል በጥሬው አንስተው ወስደው ለራሳቸው እንደሚገባ ኢየሱስ ክርስቶስ ምስጋና ይግባውና ፍጡር ነው፣ ይሄው አምላኬ አምላኬ እያለ ፈጣሪን እየጠራ ነው ለማለት ይጠቀሙበታል ግን መጽሐፍን ለመጥቀስ የመጽሐፉን ባለቤት መሆን መጽሐፉን መማር ያስፈልጋል። ሕግ የሚተረጉም ሰው ሕግ የተማረ ነው። መጽሐፍ ቅዱስን የሚተረጉም ሰውም መጽሐፍ ቅዱስን የተማረ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረ ምስጢሩ ወዲያ ነው። አንደኛው አጋንንትን ለመሸንገል ነው። ወይም አባቶቻችን ለአቅርቦተ ሰይጣን ብለው የሚናገሩት ነው። አምላኬ አምላኬ ብሎ ሲናገር ይህ ቃል እንደ አሳ መንጠቆ ቂጣ ወይም ዳቦ ሆነበት፣ ለሰይጣን ይላል። አሳ የሚያጠምዱ ሰዎች አሉ። መንጠቆ ወይም መቃጥን የምትባለውን የበጣም ስለት ያላት ሹል ብረት አለች ቆላፋ። እዚያች ላይ ቂጣ ያደርጉባታል፣ ዳቦ ወይም የአሳ ምግብ ያደርጉባታል፣ ለአሳ የሚሆን ምግብ ውስጡ በጣም ስለት የሆነች ብረት አለች። ያችን ሲያይ አሳው ይቀርባል። አሳው ቂጣውን እበላለሁ ሲል ውስጥ ባለችው መንጠቆ ጉሮሮውን ተይዞ ይወጣል። ልክ እንደዚህ ጌታ አምላኬ አምላኬ የሚውለውን ቃል ለአሳው ማጥመጃ፣ ለዲያብሎስ ማጥመጃ ተጠቀመበት። ዲያብሎስ ያንን አይቶ መጣ። ያንን ሲያይ ሲመጣ በነፋስ አውታር በሳት ዘንጀር ወጥሮ በመስቀሉ ቀጠቀጠው። በመስቀሉ ጥልን ደመሰሰ የሚለው ቅዱስ ጳውሎስ ከዚህ የተነሳ ነው። አቅርቦ ነው ድል የነሳው። አቀረበው። አምላኬ አምላኬ ብሎ እንዲቀርብ አደረገው፣ በዚያም ደመሰሰው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን በዚህ ዕለት የክርስቶስን በግ መሆኑን እያየ እረኝነቱን አላወቀም ይላል። አለት ህብስት መሆኑን አየ፣ አለት መሆኑን ግን አላየ። ልክ ሳያስተውሉ የሚመገቡ ሰዎች ኅብስት ውስጥ ጠጠር ተቀምጦ ጥርሳቸውን እንደሚሰብረው ወይም ቆሎ ውስጥ ያለ ጠጠር እንደሚሰብራቸው ሁሉ ክርስቶስ እየደማ እየተቆረሰ ደሙ እየፈሰሰ ሲያየው መዋጥ እንደለመደው እንደ ፍጡር ስጋ መስሎታል ሲመጣ። ክርስቶስ ደግሞ የህይወት አለት ነውና በዚህ አለትነቱ ቀጠቀጠው። በግ መሆኑን አይቶ ሲመጣ ረኝነቱ ቀጠቀጠውና ዲያብሎስን ድል ነሳው ይላል። ስለዚህ ዲያብሎስን ለማቅረብ ድል ለመንሳት ሌላው ቅዱስ ቄርሎስ እንደነገረን ሃይማኖታ ላይ ኮነነ ጥንታ ወበኩረ ለኩሉ ምግባረ ሰናይ ለበጎ ስራም ሁሉ እሱ አርአያ ሆነን እንዳለ በመከራ ውስጥ ሆነን ፍጡርን ሳይሆን ፈጣሪያችንን መመካት ተስፋ ማድረግ እንዳለብን፣ በጸሎት መበርታት እንዳለብን፣ ወደ ፈተና እንዳንገባም መጸለይ እንዳለብን ሐሙስ ዕለት ማታ አባት ይች ጽዋ ከኔ ትለፍ ብሎ ጸል ይወልናል። ሌላም ብዙ ምስጢር አለው እሱ እንደገና መከራ ውስጥ ሆነንም ፈጣሪያችን ተስፋ ማድረግ እንዳለብን ለማስተማር እሱ ለመምህርነትም ነው የመጣና ከኔ ተማሩ ብሎናል። የማቴዎስ ወንጌል ምዕራፍ 11 ከኔ ተማሩ ስላለ የምንማረው ጸሎትን ጭምር ስለሆነ ጸሎትን በመከራ ውስጥ ለማስተማር ምንም መከራ ውስጥ ብትሆኑ ጸሎትን አታቋርጡ ለማለት፣ ለጸሎት ጽናት፣ ለጸሎት ተስፋ በእግዚአብሔር አለኝታ እንዲኖረን ለማድረግ ይህን ለማስተማር አምላኬ አምላኬ ለምን ተውከኝ አለ። ሶስተኛው በህዱ ጋን ተገብቶ ነው ይላል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ቁጥር 37 ላይ ሲናገር ምንትኑ አጻቆ ከመ ይበል ይዜ አምላኬ አምላኬ ነጽረኒ ለምን ተሀደግን ይላል። በዚህ ዕለት እሱ አስቀድሞ ቅዱስ ቄርሎስ ሲናገር አይሁድ ሊይዙት በመጡ ጊዜ ማንን ትፈልጋላችሁ? አላቸው። የናዝሬቱን ኢየሱስን እንፈልጋለን አሉት። ታዲያ የናዝሬቱን እንፈልጋለን ባሉታቸው ጊዜ ወደኋላቸው ወደቁ ይላል ዮሐንስ ወንጌል ምዕራፍ 18 ላይ። ወበዝንቱ አወቀ ድካመ እጓለ እመሕያው ጌታ አይሁድን ወደኋላቸው ፍግምግም አድርጎ በመጣል የሰው ልጆችን ደካማነት ገለጠ ይላል። ታዲያ የሰው ልጆችን ደካማነት ከገለጠ በኋላ በሁለተኛው ግን ሲፈቅድላቸው ያዙት። የሰው ልጆችን ደካማነት በቃሉ ብቻ እንዲያድርጎ ያሳየ እሱ ምንትኑ አጽሐቆ ከመ ይበል ይዜ አምላኬ አምላኬ ነጽረኒ ለምን ታደገኝ? አይሁድን በቃሉ ብቻ ወደኋላቸው ፍግምግም ያረገ ጌታ መከራውን ማራቅ እንደሚችልማ እኮ አሳየን። እንደዚያ ከሆነ እሱ አምላኬ አምላኬ ማለት ለምን አስገደደው? ምን አተጋው? ምን አሻው? ይልና ቅዱስ ቄርሎስ ወንሕነሰ ንብል እኛ ግን እንዲህ እንላለን ሶባ አበሰ አዳም ቀዳሚ ወሄደ ትዛዘ እንተ ተውበት ሎቱ ቀዳማዊ አዳም ለሱ ተሰታ የነበረችውን ሕግ ባፈረሰ ጊዜ ወተሃከየ ባይቲቱ ውስተ ሕግ ዘተአዘዘ እሱ የተሰጠውን ሕግ ባፈረሰ ከተሰጠችው ሕግ በተለየ ጊዜ ወሃደጎ እግዚአብሔር ለህላው የጓለ መህያው እግዚአብሔርም እንደዚህ የሰው ልጆችን ባህሪ ተለይቷቸው ነበር ትቷቸው ነበር ይላል። አዳም እግዚአብሔር ያዘዘውን ህግ በመተው ምክንያት እግዚአብሔርም የሰው ልጆችን ወይም አዳም እግዚአብሔር ካዘዘው ህግ ሲለይ፣ እግዚአብሔር ደግሞ ከአዳም ተለየ። በልጅነት አባቱ ሆኖ ተዋህዶት የሚኖር እግዚአብሔር ተለየው ይላል። ስለዚህ ምን አደረጋ? ወበይንተዝ ሰምረ እግዚአብሔር ከመያፍ ልሶ ለህላው የጓለም ያው ሀበኢ ሙስና። ስለዚህ እግዚአብሔር የሰው ልጆችን ባህሪ ጥፋት ወደሌለበት ክብር ሊያከብረው ሊያሳድገው ወደደ። ወረደ ቃለ እግዚአብሔር ውስተ ዝንቱ ዓለም የእግዚአብሔር ቃለም ወደዚህ ዓለም ሰው ሆኖ መጣ። ወነሳ ስጋ እምዘር አብርሃም ከአብርሃም ዘርም ስጋን ለበሰ። ወተመሰለ አሃዊሁ ስጋ እንደምን በመዋሃድም ወንድሞቹን መሰለ ወሆለቆ ርእሶ ምስለ ህላዌ ዚአነ፣ ራሱንም ከኛ ባህሪ ጋር ቆጠረ፣ ከኛ እንዳንዱ አደረገ። ወበይንተዝ ይቤ ዝንቱ ቃል አምላኬ አምላኬ ነጽረኒ ወለምንት ሃደገኒ፣ በኢንቲ አነ ሌላ ሃደገን እግዚአብሔር በአልዮ ትእዛዙ። ስለዚህ አለ የእግዚአብሔር ቃል እሱን በመበደላችን ምክንያት እግዚአብሔር ተለይቶን ነበርና በተለየን በእኛ ተገብቶ ስለኛ ብሎ ይህ ቃል አምላኬ አምላኬ ብሎ ጮኸ ይላል። ስለኛ ብሎ በተተው ነው ተው እኛን ተወን እግዚአብሔር አለ። ስለዚህ በተተውን በእኛ ተገብቶ እሱ ስለኛ ቤዛ ሆኖ አምላኬ አምላኬ ብለን የምንጮኸን ህዱጋን ወይም የተተውን፣ አደገኒ ማለት ተውከኝ ማለት ነው። ስለዚህ የተተውን የእኛን ጸሎት ተውከኝ ብሎ ጸለየ። እኛ ተተተን ነበርና እኛ ህጉን ስንተው እግዚአብሔር እኛንም ተወን፣ ለሞት አሳልፎ ሰጠን፣ እንድንፈርስ እንድንረሰብስ፣ ሞት እንዲሰለጥን፣ መሬት አንተ ወደ መሬትነት ተመለስ ብሎ ትቶን ነበረ። ስለዚህ የተተውነውን ነውን ጸሎትን ያቀረበ ይላል ጌታችን ኢየሱስ ክርስቶስ። ቤዛ ሆነን ማለት ይሄ ነው። መዝሙረ ዳዊት ምዕራፍ 21 ቁጥር አንድ ላይ አምላኬ አምላኬ ነጽረኒ ለምን ታደገኝ፣ አምላኬ አምላኬ ለምን ተውከኝ ብሎ ጸልዮ ነበር ያቺ የዳዊት ትንቢት ተፈጸመች ጌታም አምስት ሺህ ዘመን ነቢያት በሙሉ ለምን ተውከን ብለውን የተውትን የተተውን ጸሎታችንን ክርስቶስ አቀረበልን በዚህም ቤዛ ሆኖ ይቅርታን ሰጠን እንግዲህ ምናለት ነው እያሃድገ ክሟል አሁን ተተተን ነበረ ለምን ተውከኝ ብሎ ጸልዮ ምን አደረገ እናንተን እንግዲህ ዳሃደግ አድርጌያችሁ አልቀርም አልተዋችሁም ዳሃደግ ተወዱ ዘንድ አልተዋችሁም ምን አደረገን? መንፈስ ቅዱስን እልክላችኋለሁ። እሱ ተውከኝ ብሎ ጸልየና የእኛን መጥተው አስቀረለን። ከዚያ በኋላም መንፈስ ቅዱስን ለእኛ ላቀል የተተውን መሆናችን ቀረ፣ የባዘን በጎች መሆናችን ቀረ ማለት ነው። ይህንን ነው ጌታችን ኢየሱስ ክርስቶስ የተናገረው አራተኛው ቃል ይህ ነበራል።